መንግስት ነገሯት እኮ እንዲሁ ካለ እኮ እነሱን እንደሚያጠፋቸው ምንም ጥያቄ የለውም። ምክንያቱም አማራ ናቸው። እንደ አማራ ይሄኛውን ህዝብ እየጨፈጨፈ እኔን አማራ ነኝ ብሎ ይቶ አይችልም። ስለዚህ በአንድ ላይ የማይሰሩት ለምንድን ነው? መረጃ የማይሰጡት ለምንድን ነው? እንደ በዚህ ልክ እንዴት ደነቆርን ግን ወገን? በዚህ ልክ እኛ ወርደናል። እኛ እኮ ተራ ሀያዩ ሰሞኑን ጠፍቼ ነበር እና በዚህ በስሳ አይነች ባል

ኦሮሞ ነው አትንኩ ብሎ የሚጫወት የእናንተ ልጅ፣ ከዛ ደግሞ አማራት አርጉታላችሁ። ለናንተ ሲሰራ ኦሮሞ ነው፣ ሲቀር አማራት አርጉታላችሁ። ለምንድን ነው? ዘመዶች እኮ ናቸው አብይ አመት አንድ አንድ እንጂ ምን አገናኛ አብይና ሆነ ግን ምን አገናኛ? ምስግናና ሆነ ግን ምን አገናኛ? የህዝብ ልጅ ነው። ልጅ እና አባት ናቸው። የህዝብ ልጅ ነው እንዴ? እነ እንትና እነ እንትና የህዝብ ልጅ ናቸው ስትሏል ነበር እንዴ? እነ ማን ናቸው? ስሚንዳስ ናቸው የጠፋብኝ

እንድንጀልሰኝ የሚፈልገውን ሲያገኝ ወደ አባቱ ይሄዳል። አይደለም የኦሮሞ ጥቅም ሲከበር ይሄዳል። ችግር የለውም የኦሮሞ ህዝብ ጥቅም ከተከበረ መሄዱ ምንም እንትን እንትና የለው፣ የሚጎዳ ነገር የለም። ልዩ ጥቅም ከተከበረ ልዩ የኦሮሞ ህዝብ ሌላ ህዝብ ልዩ ነገር አታገኝም መቼም ቢሆን እንደ ህዝብ ታገኛለህ፣ እናገኛለን። ለዚህ ነው ትግል እያደረገ ያለው። የኦሮሞ ህዝብ እንደ ብዛቱ መከበር አለበት፣ ጥቅም ማግኘት አለበት። የምን ብዛትና ላ ምስክሬ ብትቆጠሩ ማለት ነው። ወላሂ ከትግሬውም ታማራውም አናሳዎች እናንተ ናቸው። እናንተ ማለት በሊቅምሳ በጉዲ ፈቻ በሞጋሳ እያስገባችሁ ነወንጆ ህዝባችሁ ሊያበዛችሁት በእናንተ ውስጥ በሊቅምሳ ስንት ብሔር ብሔረሰቦች ናቸው የተዋጡ? አናቅም እንዴ አይ በምንም ይምጣ በምንም ይምጣ አማራኒ አማራኝ ብሎ ከተነሰ ወደ ማህበረሰብ መግባት ከፈለገ ይበል እኛ ግን የምናውቀው በኦሮሞ ስም ተቆጥሮ ኦሮሞ የሆነ ሁሉ ኦሮሞ ነው ለእኛ ወደና አስገድና ለም ለራሱ ነው ወዶ ነው ሁኒያንተ ቁጥር ያባዛውልህ እኔ ኦሮሚያ ክላይ ተወለድ ኩ ነፍጠኛዋን የአማራዋ ልጅ ማለት ነው እኔ ተቆጥሬ ነው ያንተ ቁጥር ያባዛውልህ እኔ እኔ አማራ ነኝ ይ ቁጥር እኔ አማራ ለምን አላልሽም ታዲያ እ አልቆጠርም በኋላ ን ይህንን ለማስከበር እኮ ነው አሁን ለእኔ እየታገልኩ ያለሁት እኮ ነው። እኔ አማራ ነኝ፣ በአማራነት አክብሩኝ እያልኩ መጨፍለቅ አልፈልግም። መናገር ነበረብሽ አማራ ነኝ ሁ ቁጥር ማለት ነበረብሽ። ከእናንተ ጋር ተጨፍልቄ መቆጠር አልፈልግም። እኔ አማራ ነኝ አማራ ሁለተኛ ቁጥር ሲመጣ ከሁለተኛ ቁጥር ሲመጣ በሊቅምሳና በጉዲፋቻ እየመጣ እየሰበሰብ እያስገባ በሊቅምሳ እየጠቃቀምት እያስገባ እዚህ ከህዝብ እኔ ከህዝብ በላይ ነኝ። በጣም አናሳዎች ናቸው። አስገድቶ አደለም፣ ለራሱ ነው። ማለት ምን ማለት ነው? ሊቅምሳ ማለት ለራሱ ነው እኮ የመጣው ወደ ማህበረሰቡ አሁን እንቀበላለን። ይኸውልሽ፣ ወደ እየመጣ እንቀበላለን። በጉዲፈቻ ስለ ጉዲፈቻና ስለ ሞጋሳ እያወራ ያለው ያለው እያወራው ያለው ሊቅምሳ ማለት ምን ማለት ነው? በጉዲፈቻ በሞጋሳ ከሆነ መብታቸው ነው። ሊቅምሳ ማለት ምንድን ነው? ሊቅምሳ ነው ነው ሊቅምሳ ምን ማለት ነው? ይች ነገር እኮ አታወሯት ሰዎችን ሌላ ብሄሮችን ሰልቅጣችኋል። ንገሪኝ፣ እነማን ናቸው የተዋጡት? እነማን ናቸው እስኪ ንገሪኝ፣ ስማቸውን ላቃቸው። እንዲ ካላወቅሽ ታዲያ ለምን ግን የተለቀጣቸቸው ብሔሮች? እንዲ አውቃለሁ ማለት ረሳ ረሳቸው፣ እንጂ አውቃቸዋለሁ። ስም ለማጥፋት ነው እንጂ፣ ስም ለማጥፋት ነው እንጂ። አታውቂም ማለት ነው፣ ስም ካላወቅሽ። እኔ ጎግል ላይ ሂጅ አመጣለሁ። ማታ ተገናኝተን እናወራበታለን። አምጪው፣ አምጪው፣ ችግር የለውም። ተገናኝተን እናወራበታለን። ሌላም ማታኒ ኖሮ ምንድነው አንተ እንድትይዝልኝ የምፈልገው ቅምሳ ማለት ምን ማለት ነው ነው ነገርሽኝ እኮ አሁን ማዋጥ ማዋጥ ብለሽ ነገር ለምን ጠይቀኛለህ? ነገርሽኝ እኮ እኮ ቅምሳ ማለት ማዋጥ ነው። ለምን አታደርጉ? ግን አትፈልጉም? ውጭ ቀረ እንድትነገርባት አትፈልጉም? አይ ከዚህ በፊት እንዲህ አይነት ነገር ሰምቼ አላውቅም። አይ ውጦ ነው። አሁን እየነገርኩ እኮ ነው። አንደኛ እሱን አላምንም ብላሃል። እሱ ማታ ንወያይበታል አሁን ስራ ለወጣ ስለሆነ ማለት ነው። በመቀጠል ደግሞ ወለጋ ምድር ላይ ስንት አማራ እየተቆጠረላችሁ ነው? እናንተ ህዝባችን ብዙ ነው የምትሉ እኔ ደግሞ ከአሁን በኋላ የምታገልህ አንደኛ ነገር አማራ ነኝ፣ እንደ አማራ መቆጠር አለብኝ። አማራ ነኝ፣ እንደ አማራ መከበር አለብኝ። አማራ ነኝ፣ እንደ አማራ አለብኝ። መብት ይከበር። ግዜ ምጓ እንተንም እዚህ ጋር የምጋፈጥ ማለት ነው። ችግር ነው የበዛ። እንደውም ወደ መቶ ሚሊዮን እንሆናለን። ከአሁን በኋላ መቶ ሚሊዮን ኦሮሞ ያልሆኑ ከዚህ በፊት እኔ አማራ ነ ብሎ የሚናገሩ ሁሉ አሁን በነ መሰለቀጣችንም። ሁለተኛ ነገር ደግሞ የፋኖ ትግር ወደ ፊት ይመጣል። እነዚያ የሰለቀጣችኋቸው ብሔሮች ደግሞ ይወጣሉ። አይ ከዚህ በፊት ይኸውልሽ፣ ከዚህ በፊት በነፍተኛ ስርዓት ራሳቸውን ስማቸውን የቀየሩ አሉ፣ ማንነታቸውን የቀየሩ አሉ። እነዛ አሁን ገና ተመልሶ አከም አከም እያሉ ነው። እኛ እኛ ነው

የኦሮሞ ኦርቶዶክሶችን ሄደባቸው የምሮ ነው መጀመሪያ እኛ ካለው እምነት ወቅፈታ ብቻ ነው። ኦሮሞ በሙሉ ወቅፈታ ነው። ኦርቶዶክስ የለም፣ ፕሮቴስታንት የለም፣ ሙስሊም የለም። ኦሮሞ ሙስሊም ውሸት ነው ብያለው። ይሄና ምን አለው ሄድበት

ጫ በየቦታው በኦሮሚያ ክልል ውስጥ በየቀበሌ የሰሩት ቤተክርስቲያን አለ። እዛ ውስጥ ነው የኦሮሞ ልጅ ሲወለድ ወደዛ ወስዶ ስሙን ያወጡለታል። ስለጠየቁ ጥያቄ መጥስ እንትናን እነሱ ዋቂ እስልምና ማን ጫነበት? መልስ። ይሄንን ስለ ቤተ ክርስቲያን አታውራ ተናገርሽ። ይኸው ነፍጠኛ ነው የጫነበት ሰሜኑ ነው። ማን ይጭንበታል? ትክክል። ይህንባችሁ ወደ እምነው እኛ እኮ ሙስሊም ነን እያሉ ሊያባሉን እና ሙስሊም ገደሉ ምናምን እያሉ የሚመጡብን እኮ ሰዎች እኮ በጥብጠውን እኮ ነው። የላችሁም። ይኸው ከኦሮሞ ልጅ ከኦሮሞ አንደበት እየተነገራችሁ ነው። ውሸት አምናችሁ በውስጣችሁ አቀፈናን ከላይ እስልምናን የያዛችሁ ውሸት አምናችሁ ምለው እኮ ለዚህ ነው አጭበረባሪ ናቸው። አማራ ክልል መጥቶ ግን የሆነች ነገር በሃይማኖት ኮሽ ሲል እነሱ በልጠው ይገኛሉ። ይህው በኦሮሞ ልጅ እየተነገራችሁ ነው። እስልምናም የለም ኦርቶዶክስነትም የለም ዋቄ ፈናም ብቻ ነህ እየተባልክ ነው በእኔም እየተነገርክ ያለው ይህን ስለምና ሰላም ናቸው ሰላም ናቸው አንጎ እስልምና ሰላም በተራርጉት እና አንድ ኦሮሞ ልጅ ራሱ ያናገር በተራርገው። ታ ሀፊዞ ተናገር፣ ሀፊዞ ኦሮሞ ልጅ ነው ተናገር። አዳምተኝ እስልምና በራሱ ወደ እምነቱን አውቀህ የምትቀበል ነው። ኦሮሚያ ክልሉስ ማለት ነው ክርስትና የምትለው አዎ፣ በድሮ ጊዜ በጩከና ክርስቲያን የሆኑት አሉ። ማንም አልጫለብህም። በቃ እሱ እያለ ያለ ዋቄ ፈታ ነው። በኦሮሞ ዘንድ ያለ ዋቄ ፈታ ነው እንጂ ሌላም ነገር፣ አሳቡን ጨርስ። ይሄ ለአጫም ነው፣ ይሄ ለአጫም ነው። አሁን እስልምናም ተጭኖብን ነው። ዋቀፍናም ብቻ ነው ኦሮሞ እንዴት አይደል? በእሱ መቀጠል ያለ ዋቄ ፈታ ምንድን ነው?

አለምንትላለ እየሰማ ነው ያማ አለ እንዳንተ ጤነኛ አይደለም እያለ እኮ ኦርቶዶክስ ነው ተጫነብን እስልምና ነ ከሰሜኑ እስልምናም ክርስትና መቶ ተጫለ አንዴ ድልፍ ቀጅልስ ኦሮሞ ዋቄፈና አምላክ። አሁን ስለ እምነት ነው ስለምኑ ነው እያወራችሁ ያላችሁት? እስቲ አልገባንም እኮ ስለ ሀገሩ ነው ስለዚህ በኦሮሞ ውስጥ ዋቄፈና አምላኪዎች ናቸው እንጂ እስልምናም ክርስትናም ተጭኖባችሁ ነው እንዲያንተ አባባል ማለት ነው። ያትሮሞች የዋቄፈና እምነት ተከታይ ናቸው በሙሉ በምስር ምስራቅ፣ ምዕራብ፣ ደቡብ፣ ሰሜን የዋቄፈና እምነት ተከታዮች ናቸው። ኦርቶዶክስ የጫኑብን ሁሉም ወይ ጨረሳሰብ